ሰላም፣ ጤና ይስጥልኝ። ውድ የቻናላችን ተከታታዮች እንኳን ወደዚህ አዲስና አስገራሚ ፕሮግራማችን በደህና መጣችሁ። ዛሬ ይዘንላችሁ የመጣነው በዓለማችን ላይ እጅግ በጣም ውድ፣ እጅግ በጣም ብርቅዬና ምናልባትም ብዙዎቻችን ሰምተነው ስለማናውቀው ድንቅ የተፈጥሮ ክስተት ነው፣ ስለ ቀይ አልማዝ። አልማዝ ስንል ብዙ ጊዜ ቀለም የሌለው ወይም ቢጫ፣ ሰማያዊ፣ ሮዝ አልማዝ ነው ወደ አእምሯችን የሚመጣው። ግን ቀይ አልማዝ ከእነዚህ ሁሉ የተለየና እጅግ በጣም ብርቅ የሆነው ለምንድ ነው? ቀለሙስ እንዴት ይፈጠር ቻለ? ዋጋውስ ምን ያህል ይሆን? እስከ ቪዲዮው መጨረሻ አብራችሁን ከቆያችሁ እነዚህንና ሌሎች አስገራሚ እውነታዎችን እናያለን። እንዳትረሱ፣ ይህን ቪዲዮ ላይክ ማድረግ እና ቻናላችንን ሰብስክራይብ ማድረግ ለእኛ ትልቅ ማበረታቻ ነው። እንግዲህ ቀይ አልማዝ ማለት በተፈጥሮ የተገኘ ቀይ ቀለም ያለው አልማዝ ነው። ነገር ግን ይህ ተራ መግለጫ እውነታውን አይገልጸውም። ቀይ አልማዝ ማለት የአልማዞች ሁሉ ንጉስ ነውብት ለመገመት ያህል በመላው ዓለም ታሪክ ውስጥ የተገኙት እውነተኛ ከፍተኛ ጥራት ያላቸው ጄምቶ ያወዲኝ ቀይ አልማዞች ቁጥር ከ30 አይበልጥም። አዎ በትክክል ሰምታችኋል፣ ከ30 አይበልጡም። ይህም ከአንድ ቢሊዮን አልማዞች ውስጥ አንዱ ብቻ ቀይ የመሆን ዕድል አለው ከሚለው ግምት ጋር ሊወዳደር ይችላል። ታዲያ ይህ አስደናቂ ቀይ ቀለም ከየት መጣ? የሌሎች ቀለም ያላቸው አልማዞች ለምሳሌ ቢጫ በአልማዙ ውስጥ ባለ ናይትሮጅን፣ ሰማያዊ ደግሞ በቦሮን ንጥረ ነገር ምክንያት ቀለማቸውን ያገኛሉ። የቀይ አልማዝ ታሪክ ግን ፍጹም የተለየ ነው። የሳይንስ ሊቃውንት እንደሚያምኑት የቀይ አልማዝ ቀለም የሚመነጨው በአልማዙ ክሪስታል አወቃቀር ላይ በሚደርስ እጅግ ከፍተኛ የሆነ መጣመም ወይም መዛባት ነው። ይህ በአልማዙ ምስረታ ወቅት በሚሊዮን በሚቆጠሩ ዓመታት ውስጥ ከምድር ጥልቅ ውስጥ በሚፈጠር ከፍተኛ ግፊት የሚከሰት ነው። ይህ የአወቃቀር መዛባት ብርሃን በአልማዙ ውስጥ የሚያልፍበትን መንገድ በመቀየር አብዛኛዎቹን ቀለማት እንዲዋጥና ቀይ ቀለም ብቻ ጎልቶ እንዲታይ ያደርገዋል። በጣም አስገራሚ የተፈጥሮ ጥበብ ነው። እነዚህ እጅግ ብርቅዬ የሆኑ ድንጋዮች የት ይገኛሉ? እውነቱን ለመናገር የተወሰነ ቦታ የላቸውም። አልፎ አልፎ በብራዚል፣ በአፍሪካ፣ በተለይ በደቡብ አፍሪካ እና በአውስትራሊያ ተገኝተዋል። በተለይ የአውስትራሊያው አርጋይል ማዕድን ሮዝ፣ ሐምራዊና አልፎ አልፎም ቀይ አልማዞችን በማውጣት ይታወቅ ነበር። የሚያሳዝነው ይህ ማዕድን በ2020 ተዘግቷል። ይህ ማለት ወደፊት ቀይ አልማዞችን የማግኘት እድሉ ይበል ቀንሷል ማለት ነው። የዓለማችን ታዋቂ ቀይ አልማዞች፣ እስኪ ጥቂቶቹን እኔ። አንደኛ ሙሳይፍ ቀይ አልማዝ ይህ በአሁኑ ጊዜ በዓለም ላይ ትልቁ ቀይ አልማዝ ነው። አምስት ነጥብ አንድ አንድ ካራት ይመዝናል። አንድ ካራት ዜሮ ነጥብ ሁለት ግራም ነው። ደማቅ ቀይ ቀለም ያለው ሲሆን ቅርጹም እንደ እንቁላል የተዘረጋ ነው። በአንድ ሺ ዘጠኝ መቶ ዘጠናዎቹ በብራዚል ወንዝ ውስጥ በአንድ ገበሬ ተገኘ። ሁለተኛ፣ ሃንኮክ ቀይ አልማዝ። ይህ አልማዝ ትንሽዬ ነው ዜሮ ነጥብ ዘጠኝ አምስት ካራት ብቻ። ነገር ግን እጅግ በጣም በሚያስደንቅና ደማቅ ቀይ ሐምራዊ ቀለሙ ይታወቃል። በአንድ ሺ ዘጠኝ መቶ ሰማንያ ሰባት በጨረታ ሲሸጥ በአንድ ካራት ክብደቱ እስከ ዛሬ ድረስ ታይቶ የማይታወቅ በወቅቱ ሪከርድ ዋጋ አስመዝግቧል። እሱም ወደ 926,000 የአሜሪካ ዶላር ናት። ሦስተኛ ካዛንጃያን ቀይ አልማዝ 5.05 ካራት የሚመዝን አራት ማዕዘን ቅርጽ ያለው ሲሆን፣ ይህ አልማዝ በጣም አስገራሚ ታሪክ አለው። በመጀመሪያ የተገኘው በደቡብ አፍሪካ ሲሆን፣ በሁለተኛው የዓለም ጦርነት ወቅት በናዝ ጀርመን እጅ ገብቶ ነበር። ከጦርነቱ በኋላ ተገኝቶ አሁን በግል ባለቤትነት ይገኛል። እንግዲህ የእነዚህን አልማዞች ታዋቂነትና ብርቅነት ስናይ ዋጋቸው ምን ያህል ሊሆን እንደሚችል መገመት አያዳግትም። በብርቅነታቸውና በሚያስደንቅ ቀለማቸው ምክንያት ቀይ አልማዞች በዓለም ላይ እጅግ ውዱ የከበሩ ድንጋዮች ናቸው። በጨረታ ገበያ ላይ በአንድ ካራት በሚሊዮን የሚቆጠር ዶላር ያወጣሉ። ለምሳሌ ሙሳዬፍ ቀይ አልማዝ ከ20 ሚሊዮን ዶላር በላይ ዋጋ እንዳለው ይገመታል። እነዚህም መግዛት የሚችሉት እጅግ በጣም ጥቂት የሆኑ የድንጋይ ሰብሳቢዎችና ከበርቴ ባለሀብቶች ብቻ ናቸው። በማጠቃለል ቀይ አልማዝ ማለት የዓለማችን እጅግ በጣም ብርቂ የሆነው የአልማዝ ቀለም ነው። ቀለሙ የሚመነጨው በኬሚካል ሳይሆን በአልማዙ ክሪስታል አወቃቀር መዛባት ነው። እጅግ በጣም ውድ ከመሆኑ የተነሳ በአንድ ካራት በሚሊዮን ዶላር ይሸጣል። እንደ ሙሳይፍ፣ ሃንኩክ እና ካዛንጂያን ያሉ ታዋቂ ምሳሌዎች አሉት። ይህ የተፈጥሮ ድንቅ ሥራ የምድር ጥልቀት የሰጠስተዋል። ስለ ቀይ አልማዞች ያቀረብንላችሁ መረጃ እንደተመቻችሁ እና አዲስ ነገር እንደተማራችሁ ተስፋ አደርጋለሁ። በቀጣይ ስለ የትኛው የከበረ ድንጋይ ወይም የተፈጥሮ ክስተት እንድናወራ ትፈልጋላችሁ? ሐሳባችሁን ከታች ባለው የኮሜንት መስጫ ላይ ጻፉልን። ይህንን ቪዲዮ ላይክ እና ሼር በማድረግ ለወዳጅ ዘመዶ ያጋሩ። ቻናላችንን ሰብስክራይብ ካላደረጋችሁ አሁኑኑ አድርጉና የደወል ምልክቷን በመጫን አዳዲስ ቪዲዮዎች ሲለቀቁ ማሳወቂያ እንዲደርሳችሁ አድርጉ። ስለ ጊዜያችሁ ከልብ እናመሰግናለን። በሌላ አስደናቂ ቪዲዮ በቅርቡ እንገናኛለን። እስከዚያው ሰላም ሁኑ።